ሰላም ሰላም ውድ ተማሪዎች እንዴት ናችሁ? ዛሬ እንግዲህ የመጨረሻውን ክፍል ይዤላችሁ መጥቻለሁ፣ የማትማቲክስ ሞዴል ፈተና የስምንተኛ ክፍል ማለት ነው። በ2017 የተዘጋጀ የኮልፌ ቀራንዮ ክፍለ ከተማ ጥያቄዎች ናቸው። የመጨረሻው ክፍል ነው። ከዚህ በፊት ያሉትን ሶስት ክፍሎች ለቅቄላችሁ ነበረ። ከዚህ በፊት ሰላሳ ጥያቄዎችን በሶስት ክፍል ሰርቼ የላችሁ ነበረ። ዛሬ ደግሞ መጨረሻውን ክፍል ከ31 እስከ 40 ያለውን ይዤላችሁ የመጣሁት። ወደ ጥያቄዎች ከመሄዳችን በፊት ያው እንግዲህ ቪዲዮውን ላይክ በማድረግ ወደ ሌሎች ሰዎች እንዲዳረስ ምክንያት ሆኑ፣ ለምታውቋቸውም ሰዎች ሼር አድርጉላቸው። ቻናሉን ደግሞ ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ በማድረግ ቻናሉ እንዲሰፋ እንድታገዙ ለመጠየቅ ወዳለሁ። ወደ ጥያቄዎች እንላለን። 31ኛው an airplane take off and the climb ለ2500 ሜ ኤርፕሌኑ ተነሳና መብረር ጀመረና ወደ ስንት ሜትር ወጣ ወደ ላይ 2500 ሜትር ክላይም ማረገ። ደን አፍተር ቲኒ ሚኒትስ ከሀያ ደቂቃ በኋላ ኤርፕሌን ዲሴንደስ 150 ሜትርስ ከሀያ ደቂቃ በኋላ 150 ሜትር ዲሴንድ አረገ ቀነሰ ማለት ነው ወደታች ት ዘ ኤርፕሌን ከረንት ሀይት ከሀያ ደቂቃ በኋላ ያለው አሁን ላይ ያለው ከረንት ሀይት ከፍታ ምን ያክል ነው ነው የሚለው መጀመሪያ፣ 2500 ሜትር ወደ ላይ ሄደ ካደቀ በኋላ ምን ያክል ቀነሰ? 150 ስለዚህ መቀነስ ነው። ከ ይቅርታ ከአስር ላይ አምስት አምስት ነው ን ይሄ አራት ሆኗል። ስለበደረ ከአራት ላይ አንድ ሶስት ሁለት ወርዳለች። 2350 ሜትር ከፍታ ላይ ነው ያለው አሁን ማለት ነው። መቀነስ ነው። ዲሴንድ ማለት መቀነስ ነው ወደታች። እዚህ ላይ አሴንድ ቢል ኑሮ አሴንድ ቢል ኑሮ ምንድን ነበር የምትሉት፣ ከሀደቂቃ በኋላ 150 ሜትር አሴንድ አረገ ማለት ጨመረ ማለት ነው። ስለዚህ 2500 ሲደመር መቶ 50 ነው የምትሉት። መደመር ነበር ወደላይ፣ ነው የጨመረው። ስለዚህ 0 5 ቢ ላይ ምንድን ነበር ቢ የሚሆነው ምን ቢሆን ነበር? እዚህ ጋር የምት ቃሏ አስቴንድ አረገ 150 ሜትር አስቴንድ አረገ ብትል ኑሮ ትደምሩት ነበር ግን ዲስቴንድ አረገ ስለሆነ ያለ ስለቀነሰ መቀነስ ነው የምታደረጉት። እነዚህ ቃላቶች ላይ ተጠንቀቁ ማለት ነው። ኢንክሪዝ ዲክሪዝም ሊላችሁ ይችላል። ኢንክሪዝ ቢል ጨመረ ነው፣ ዲክሪዝ ካለ ቀነሰ ነው። መልሳችን ኤ ነው ማለት ነው። ሰላሳ ሁለተኛው ሰብማሪን ሰብማሪን ማለት ሰርጓጅ ምትን ነው መርከብ ማለት ነው ውሃ ውስጥ የሚሄድ መርከብ ነው። is descending at a constant rate of 50 meters per minute በየ በየደቂቃው ምን ያክል ሜትር ይቀንሳል? 50 ሜትር per minute፣ በእያንዳንድ ደቂቃው 50 ሜትር ይቀንሳል። ወደ ታች እየሰመጠ ማለት ነው፣ ወደ ውሃ ውስጥ how far will descending in 8 minutes። በ8 ደቂቃ ውስጥ ምን ያክል ዲሴንድ ያደርጋል? ምን ያክል ወደ ውስጥ ይቀንሳል ወደ ስር ይሄዳል ማለት ነው። እዚ በይ በአንድ ደቂቃ ውስጥ በአንድ ሚኒት 50 ሜትር ዲስታንስ ካረገ በ8 ሚኒት ምን ያክል ይሆናል? ግሪስ ክሮስ ደን አንድ ሚኒት ይህንን ኤ እንበለው ታይምስ ኤ እኩል ይሆናል 8 ሚኒት ታይምስ 50 ማባዛት ነው በቀላሉ። ስለዚህ ይሄኛውን ለአንድ ሜትር ለአንድ ሜትር እናከፍለዋለን። ይጠፋል ኤ ትቀርልናለች ሜትር በሜትር ይጠፋል ሚኒት በሚኒት ይጠፋል ይቅርታ ሚኒት ነው ከዛ ስምንት ሲባዛ በሃምሳ ስንት ይሆናል አራት መቶ አራት መቶ ሜትር ምን ያደረጋል? ዲሴንድ ያደርጋል በስምንት ደቂቃ ውስጥ ሶ ዲሴንድ ማድረግ ምን ማለት ነው መቀነስ ዲሴንድ ማድረግን የምንገልጸው በኔጌቲቭ ቁጥር ነው ስለዚህ ኔጌቲቭ አራት መቶ ይሆናል ማለት ነው ዲሴንድ ያደረገ ስለሆነ የሚለው በስምንት ደቂቃ ውስጥ 400 ሜትር ወደታች ይሄዳል ሰማሪኑ ወይም ሰርጓጅ መርከቡ ማለት ነው ሰላሳ ሶስተኛው ዋትስ ዘ ፕሮዳክት ኦፍ ዲስ ዋን ማባዛት ነው። ነጌቲቭ አራት ሲባዛ ነጌቲቭ 25 ሲባዛ 14 ሲባዛ ነጌቲቭ ነጌቲቭ ቁጥሮች ስታባዙ እንዴት ነው? ይሄ ነጌቲቭ በነጌቲቭ ይጠፋል። ነጌቲቭ አስራ አራት ይሆናል ከዛ መቶ ሲባዛ በኔጌቲቭ 14 ፖዚቲቭ ሲባዛ ነጌቲቭ ነጌቲቭ። መቶ ሲባዛ በ14 1400። ስለዚህ ነጌቲቭ 1400 ይሆናል። የቱ ጋር ሲ ፖዚቲቭ ከመጣ ከተሳሳታችሁ ሳይኑን ስታባዙ ፖዚቲቭ ሊመጣላችሁ ይችላል። ስለዚህ 1400 ሆኖ እንኳን ፖዚቲቭ ከመጣላችሁ ኤ ብትሉ ስተት ነው፣ ተሳስታችኋል ማለት ነው። ስለዚህ የሚሆነው ሲ ነው። በቀላሉ እንዴት ነው የምትሰሩት? ሶስት ነጌቲቭ ካለ ሶስት ኔጌቲቭ ካለ ሁልጊዜ መልሱ ምንድነው? ኔጌቲቭ። አራት ኔጌቲቭ ቢኖር ለምሳሌ ሁሉም ይህም አስራ አራትም ኔጌቲቭ ቢሆን አራት ከሆነ ፖዚቲቭ ይሆናል። ኢቭን ቁጥር የኔጌቲቭ ብዛት ካለ ፖዚቲቭ ነው ሁልጊዜ የሚሆነው። የኔጌቲቭ ብዛት ኦድ ከሆነ ግን መልሳችን ሁልጊዜ ኔጌቲቭ ነው የሚሆነው። 34ተኛው which of the following is odd integer? odd integer even integer ምን ማለት እንደሆነ ባለፈው ክፍል ላይ ነግሬያቸዋለሁ። ኦድ ማለት ለሁለት እኩል የማይካፈሉ ናቸው ኢቭን ማለት ለሁለት እኩል የሚካፈሉ ናቸው የአንድ ቤታቸውን ስታዩት 1 ሶስት 5 ሰባት ዘጠኝ ከሆነ ኦድ ነው እኔ 0 አይደለም ስድስት አይደለም 4 አይደለም አምስት የአንድ ቤቱ ምንድነው አምስት ስለዚህ ይሄ ምንድነው ኦድ ኢንቲጀር ነው ዲ ኦድ ኢንቲጀር ነው ማለት ነው በሰፊው ኦድ እና ኢቭን ብዬ ጥያቄውን ስሰራ ይነገርኳችኋለሁ ባለፈው ክፍል ላይ እሱን ማየት እንዳትረሱ ማለት ነው

በኩል ይሆናል ሳይያዝ ያለው ማለት ነው። እሱ ኤክስፕረሽን ይባላል። እንግዲህ ኤክስፕረሽን ሲባል መደመር መቀነስ አይችሉም። ለምሳሌ ሁለት ሲደመር አራት ቢባል ይሄ ስድስት ይሆናል። ግን ኤክስፕረሽኖች ተያይዘው ግን መደመር መቀነስ የማይችሉበት ስቴጅ ሲደርሱ ማለት ነው። ለምሳሌ ሁለት ሲደመር ኤ ሲደመር ኤክስ ብንል ሁለት እና ኤ አይደመሩም። የተለያየ ተርም ስለሆኑ ኤና ኤክስ አይደመሩ ስለዚህ አልጀብራይክ ኤክስፕረሽን ነው። አልጀብራይክ ኤክስፕረሽኖች ደግሞ ባላቸው የተርም ብዛት ይከፋፈላሉ። ሞኖሚያል የሚባል አለ፣ ሞኖሚያል አልጀብራይክ ኤክስፕረሽን የሚባል አለ፣ ባይኖሚያል የሚባል አለ፣ ትራይኖሚያል የሚባል አለ። ለጊዜው እነዚህም ብናይ ሞኖሚያል ማለት አንድ ተርም ብቻ ያለው ነው። ለምሳሌ ኮንስታንት ነበር አስራ ሁለቱ ብቻ ብንል ኢዝ ሞኖሚያል x ብቻ ብንል ሞኖሚያል ያለው። y ብቻ ብንል ሞኖሚያል ያለው። 4x uh, y ብንል ይሄ ሞኖሚያል ነው። አንድ ተርም ብቻ ያለው ከሆነ ሞኖሚያል ይባላል። ከዛ ደግሞ ሁለት ተርሞች ደግሞ በመደመር ወይ በመቀነስ ከተያያዙ ደግሞ ባይኖሚያል ይባላል። ለምሳሌ 3+x is binomial ሁለት ተርምን ነው ያለው። ሁለት የተለያዩ ተርሞች በመደመር ወይ በመቀነስ ተያይዘዋል። z - w ብንል ይሄ ባይኖሚያል ነው። ሁለት ባይ ማለት ሁለት ማለት ነው። ሞኖ ማለት አንድ ማለት ነው። ትራይ ማለት ደግሞ ሶስት ነው። ትራይኖሚያል የምንለው ደግሞ ሶስት ተርሞች በመደመር የመቀነስ ሲያያዙ ማለት ነው። ለምሳሌ 13 ሲደመር ኤፍ ሲቀነስ ደብሊው ብንል አንድ ሁለት ሶስት ተርሞች አንድ ላይ ተያይዘው ስለዚህ ትራይኖሚያል። አሁን እኛ የተጠየቅነው ባይኖሚያል ነው። ሁለት ተርሞች ማለት ነው። ይህ ስንት ነው? አንድ ሁለት ሶስት ይህ ትራይ ነው። አንድ ሁለት ሶስት ይህም ትራይ ነው። ይህ አንድ ነው፣ ሞኖ ነው። ይህ አንድ ሁለት፣ ይህ ባይኖሚያል ነው ማለት ነው። ስለዚህ መልሳችን ዲ ይሆናል ማለት ነው። 36ኛው what is the solution set of the equation this one ለx solve አድርጉ ነው 4 times x minus 1 plus 3 times x plus 2. ቁል ይሆናል ፋይቭ ታይምስ ኤክስ ማይነስ ፎር መጀመሪያ ዲስትርቢዩት አድርገን እናባዛዋለን። አራት ሁለቱን ታባዛለች፣ ሶስት ሁለቱን ታባዛለች፣ አምስት ሁለቱን ታባዛለች። ኤክስ ፎር ሲባዛ ነጌቲቭ ዋን ነጌቲቭ ፎር ፕሉስ ታይምስ ኤክስ ኤክስ ት ታይምስ ቱ ከዚያ አሁን ላይክ ተርሞችን አንድ አይነት ተርሞችን እንሰበስባቸዋለን። ፎር ኤክስ ፕላስ ትሪ ኤክስ ማይነስ ፋይቭ ኤክስ። ይቺ ፕላስ የነበረችው ወደ ስትሄድ ማይነስ ትሆናለች። እኩሉ ይሆናል ኔጌቲቭ ቲዮኒ ፕላስ ፎር። እችኛዋ ኔጌቲቭ ፎር አለች ወደዛ ስትሄድ ፕላስ ፎር ይሆናል። ፕላስ ሲክስ የነበረው ማይነስ ሲክስ ይሆናል። አሁን ላይክ ተርሞችን ሰብስበናል። እንደምራቸዋለን ወይም እንቀንሳቸዋለን እንዳስፈላጊነን ፎ ት ስ ስ ስ ሲቀነስ 5 ስ ስ ጉል ይሆናል። እነዚህን እንደምራለን ነጌቲቭ 20 ሲደመር አራት ስንት ይሆናል? ነጌቲቭ አስራ ስድስት ይሆናል። ነጌቲቭ 16 ሲቀነስ ስድስት ሁለቱም ኔጌቲቭ ኔጌቲቭ ከሆነ ምንድን ነው የምታደርጉት? ብያቸው አለው ቅድም መደመር። ስለዚህ 16ና ስድስት ሲደምሩት ሃያ ሁለት ይሆናል። ከዛ ነጌቲቭ ይሆናል ማለት ነው። ሁለቱንም ለሁለት ለሁለት እናካፍለዋለን። ሁለት በሁለት ይጠፋል። ኤክስ ትቀርልናለች። ኔጌቲቭ ሃያ ሁለት ሲካፈል ለሁለት ኔጌቲቭ 11። ለዚህ መልሳችን ኔጌቲቭ 11 ነው፣ ቢ ይሆናል ማለት ነው። 37ኛው what is the solution set of this one? አሁን እንደሰራ ነው፣ ለኤክስ solve ማድረግ ነው። 8x plus 5 እኩል ይሆናል 2x plus 17። ይሄ አሁን ማ ዲስትሪቢዩት ማድረግ የለውም። አሁን ቀጥታ ወደ ላይክ ተርሞችን መሰብሰብ ነው። 8x ሲቀነስ ሁለት ኤክስ ይሆናል። እቺ ወደዚህ ስትመጣ ሁለት ማይነስ ትሆናለች 17 ሲቀነስ አምስት እቺ ወደዚህ ስትሄድ ማይነስ ትሆናለች። ስምንት ሲቀነስ ሁለት 6 ኤክስ እኩል ይሆናል 17 ሲቀነስ 5 12 ሁለቱንም ለስድስት እናካፍለዋለን። ይሄ ይጠፋል። ኤክስ እኩል ይሆናል 12 ሲካፈል ለስድስት ኢስ ቱ። ለዚህ ዘ ቫሊው ኦፍ ኤክስ ኢስ ቱ ይሆናል። አሁን መልሳችን ቢ ነው ማለት ነው

ሲደመር ሶስት ሲባዛ x ማይነስ 1 አይደል? ሶስትን ከዚህ ጋር 10ን ከዚህ ጋር ባዙ ነው የሚለው ኩል ይሆናል አስራ ሁለት። አሁን ሰላሳን ወደዛ እንድትሄድልን ምን እናርግ? ክስኩስ በዚህ አንድ አለ አይደል? አንድ ሲባዛ በዚ ቁጥር ራሱ አስር ሲባዛ x ፕላስ 1 ሲደመር ሶስት ሲባዛ x ማይነስ 1 ኩል ይሆናል ሰላሳ ሲባዛ በአስራ ሁለት አስራ ሁለት ሲባዛ በሰላሳ እሺ ከዛ እናባዝ ዲስትሪቢዩት እናርጋ አስር ሲባዛ በኤክስ አስር ኤክስ አስር ሲባዛ በአንድ አስር ሲደመር ሶስት ሲባዛ በኤክስ ሶስት ኤክስ ሶስት ሲባዛ ኔጌቲቭ አንድ ኔጌቲቭ ሶስት ሁሉ ይሆናል አስራ ሁለት ሲባዛ በሶስት ሶስት መቶ ስልሳ ይሆናል። እሺ ከዛ ላይክ ተርሞችን እንሰበስባለን አስር ኤክስ ሲደመር ሶስት ኤክስ ሲደመር አስር ሲቀነስ ሶስት እኩል ይሆናል ሶስት መቶ ስልሳ። አስር ሲደመር ሶስት አስራ ሶስት x ይሆናል። አስር ሲቀነስ ሶስት ሰባት እኩል ይሆናል ሶስት መቶ ስልሳ። አሁን 7 እና 360 እንደ አይነት ተርም ናቸው። ሰባትን ወደዛ ወሰድን ሰላ አስራ ሶስት x እኩል ይሆናል ሶስት መቶ ስልሳ ሲቀነስ ሰባት። አስራ ሶስት x እኩል ይሆናል 360 ሲቀነስ 7 353። ሁለቱንም በስንት እናካፍለዋለን? በ13 በ13 13 በ13 ይጠፋል። x እኩል ይሆናል 353 ኦቨር 13። ስለዚህ x ቫልዩ 353 ኦቨር 13 የሚለው ሲ ላይ ያለው መልስ ይሆናል ማለት ነው። እንደዚህ ነው የምትሰሩት በክፍልፋይ ሲሆን፣ በቀላሉ ዲኖሚኔተሩን በማጥፋት ሶልቭ ለማድረግ እንዲመቻችሁ ታደርጉታላችሁ ማለት ነው። ሰላሳ ዘጠነኛው ኢን ዊች ኳድራንት ትሪ ሰብን ሎኬትድ። እንግዲህ ስንት አይነት ኳድራንት አለ? አራት አይነት ኳድራንት። ይሄኛው ኤክስ አክሰስ ነው እንደዚህ እናደርግበትና፣ ይሄኛው ደግሞ ዋይ አክሰስ ነው። ኤክስ አክሰስ ይሄኛው ኤክስ አክሰስ ከዋይ ወደ ራይት ዳይሬክሽን ያለው ይሄ ምንድን ነው? ፖዘቲቭ ነው። ከዋይ ወደ ሌፍት ዳይሬክሽን ያለው ይሄ ደግሞ ነጋቲቭ ነው። ዋይ አክሰስ ከኤክስ ወደ ላይ ከሆነ ምንድን ነው? ይሄ ፖዚቲቭ ነው። ከኤክስ ወደ ታች ያለው ይሄኛው ደግሞ ኔጌቲቭ ነው። ዘን ሁለቱም ኤክስ እና ዋይ ሁለቱም ፖዚቲቭ ፖዚቲቭ ከሆነ ይሄ ኳድራንት ይሄኛው ኳድራንት አንድ ይባላል። ሁለተኛው ኳድራንት ይሄ ሁለተኛው ኳድራንት ይሄኛው ነው። ኤክስ ምንድነው ኤክስ እና ዋይ አለ አይደለ? ኤክስ ምንድነው? ኔጌቲቭ ነው። ዋይ ደግሞ ፖዚቲቭ ነው። ኤክስ ኔጌቲቭ ዋይ ፖዚቲቭ ከሆነ ኳድራንት ሁለት ይባላል ማለት ነው እዚህ ጋር ደግሞ ኤክስ እና ዋይ ሁለቱም ይህም ነጌቲቭ ነው ይህም ነጌቲቭ ነጌቲቭ ነጌቲቭ ከሆነ ይሄኛው ደግሞ ኳድራንት ሶስት ይባላል እዚህ ጋ ደግሞ ኤክስ ፖዚቲቭ ነው ዋይ ደግሞ ነጌቲቭ ኤክስ እና ዋይ ያለ ኤክስ ፖዚቲቭ ነው ዋይ ነጌቲቭ ከሆነ ኳድራንት አራት ይባላል ማለት ነው ስለዚህ እኛ እየጠየቅነው ሁለቱም ምንድናቸው? ሶስትም ሰባትም ፖዚቲቭ ፖዚቲቭ ናቸው። ሁለቱም ፖዚቲቭ ፖዚቲቭ የትኛው ላይ ይገኛል? ኳድራንት አንድ ላይ። ለዚህ መልሳችን ሲ ይሆናል ማለት ነው። የመጨረሻው ጥያቄ ለዚህ ሞዴል ፈተና ይሄ የመጨረሻው ክፍል ስለሆነ የመጨረሻው ጥያቄ አርባኛው ነው። አርባኛው ጥያቄ ምንድነው? ወርድ ነው የተሰጠን። ይህንን ወርድ ወደ ማቴማቲካል ኢኩዌሽንን ቀይረውና ለዛ ቫሪያብል ሶልቭ ማድረግ ለሰጠነው ቫሪያብል 26 ለዛን 3 times a number a number ሚል ነገር ካለው ጊዜ variable ነው የማይታወቅ ቁጥር ነው ማለት ነው። ስለዚህ x ን በላቲያችን የማትታወቅ ቁጥር በማን ተባስታለች በ3 ከዛ ማን ተቀነሰባት፣ 26 ለዛን ቁጥሩ ላይ ምን 26 ተቀንሶበታል እያለና ቁጥሩ በ26 ሲያንስ፣ ስለዚህ ይቀነስ 26 ነው የሚሆነው። 26 ለዛን 3 ለዛን ምናምን ካለን መቀነስ ነው ከቁጥሩ ላይ ስሪ ታይምስ ኤ ናምበር ቁጥሩ በሶስት ተባዝቶ ሀያ ስድስት ይቀነስበት። ኢዝ ፎርቲ ሲክስ ኢዝ የምትል ካለ ምንድን ናት? እኩል ይሆናል ከሚለው ጋር እኩል ነው። እንደዚህ ሆኖ ከማን ጋር እኩል ነው? አርባ ስድስት ጋር ነው። ይቺ ማትታወቀ እን ናምበር ብሎ የገለጻት ቁጥር ማናት? ኤክስ ማናት ማለት ነው። ስለዚህ ሶልቭ ማድረግ ነው አሁን እንደ ሰራ ነው። ስሪ ኤክስ እኩል ይሆናል አርባ ስድስት ኔጌቲቭ ቲዩኒ ሲክስ የነበረው የነበረው +26 ሲሆን አለበት ሲል 3x እኩል ይሆናል 6 ፕላስ 6 is 12 ሁለት ጽፈና እንዳለን 4 ፕላስ ቱ is 6 1 7 ሰባ ሁለት ሁለቱንም በምን እናካፍለዋለን በሶስት ይጠፋል ኤክስ እኩል ይሆናል ሰባ ሁለት ሲካፈል ለ3 24 ይሆናል ማለት ነው። ስለዚህ እች የማትታወቀው ቁጥር 24 ናት። 24 ናት በሶስት ተባስታ 26 ሲቀነስበት ማን ይሆናችሁ? 46 ይሆናችሁ። ስለዚህ መልሳችን ሲ ይሆናል ማለት ነው። እሺ ተማሪዎች፣ ለዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስል ነበረ? ያላችሁን ማንኛውም ጥያቄ፣ ሀሳብ፣ አስተያየት እንደዚህ ይሰራልን እንደዚህ ይሆንልን ይሄ ጥያቄ ይሄ ሳብጀክት ይሰራልን የምትሉትን ነገር ኮሜንት ሴክሽን ላይ ጻፉልኝ። እንዲሁም በግል መጠየቅ የምትፈልጉ ካላችሁ ከታች ቴሌግራም ሰፖርት አካውንት ወይ ምን እኔን የምታገኙበት በግልን የምታገኙበት አካውንት አለ፣ እዛ ጋር ሊንኩ አለ። እሱን ተጠቅማችሁ መጠየቅ ትችላላችሁ። ማንኛውንም ነገር መጠየቅ ትችላላችሁ። ግሩፕም አለ፣ ቻናልም አለ። ትምህርታዊ መረጃ የሚለቀቅበት የቴሌግራም ቻናል ግሩፕም፣ ከሌሎች ተማሪዎች ጋር የምታወሩበት ግሩፕም አለ። እሱም ማለ ከታች ሊንኩ እሱን ጆይን ማድረግ እንዳትረሱ። ቻናሉን ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ አድርጉ እና ለሌሎች ሰዎች እንዲዳረስ ምክንያት ሁኑ እንደዚሁም ደግሞ ቪዲዮን ላይክ ማድረግ ለሌሎችም ሼር ማድረግ እንዳትረሱ። ምክንያቱም ቪዲዮውን ላይክ ስታረጉት ለኔ ይጠቅመኛል ለቻናሉ እድገት በጣም ጠቀሜታ ስላለው ላይክ ብታረጉት ምንም አይጎዳችሁም። ላይክ አድርጉት ከጠቀማችሁ ማለት ነው። በሚቀጥለው ቪዲዮ እስከምንገናኝ ድረስ ደህና ሁኑ ቻው።